ኦርቶዶክሶች ለምን አታርፉ? ግን ይሄ በየንጽጽሩ በየክርክሩ ጥልቅ እያላችሁ በየሰው ላይ እርጎዝም ተዋርዳችሁ የምትወጡት ሰው አዋርዳችሁ የምትወጡት ለምን አርፋችሁ አትቀመጡ? ግዴታ እኮ አይደለም መከራከል። የማትችሉት ነገር ላይ አትግቡ። በቃ አትችሉም። ሲጀመር ከሙስሊም ጋር ተከራክራችሁ ማለት ነው ሙስሊምን ጋር አንተን ለማሸነፍ የራሱን መጽሐፍ መግለጥ አይጠበቅበትም። በገዛ መጽሐፍ ቀጥቅጦ ከሜዳ ያስወጥሃል። ስለዚህ ራስን አታዋርድ፣ ተቀመጥ በቃ በነገራችን ላይ ያሸነፈ እሱ ሳይሆን ማለት ነው የገዛ መጽሐፋችን ነው ያ የሌለ ነገር አይደለም፣ የሚያነብ ባለው ነገር ነው እዛው እንድታፍር የሚያደርግ። ስለዚህ መጀመሪያ አንብብ፣ ጠይቅ፣ መጀመሪያ ዝም ብለህ ነው ብለህ ከመከራከር በፊት። እኔ እኮ ግርም ነው የሚለኝ የዚህ ልጅ ላይብ ላይ ይገባሉ፣ ከዛ ተከራክሮ ተከራክሮ ተከራክሮ ሲያቅታቸው፣ መመለስ ሲያቅታቸው እሱ የሚጠይቃቸውን ጥያቄ ተሳድበው ይወጣሉ። በዚህ ልክ ለምን አስፈለገ? ቢቀርባችሁ በቃ ክርክሩ ምናምን ቢቀርባችሁ ወደ ራሳችሁ ብትመለሱ ብታስተውሉ መጽሐፋችሁን በደንብ ገልጣችሁ ብታነቡ ከሀ እስከ ፐ ድረስ ከራሱን መጽሐፍ አልፎ የእኛን መጽሐፍ ይነግረዋል፣ እንዴት እንደመጣው። በቃ ረፋ ስችልም ከነሱ ጋር ተከራከ እንዴ አላችሁ። ደግሞ አንዳንዶቻችሁ ነጭ ውሸት የምትዋሹ አቤት፣ ሙስሊም ነበርኮን፣ ፈጣሪ መስከን፣ ክርስቲያኑ እንኳ አቤት ለምን አስፈልግ እንደዚህ አይነት ውሸት ቢቀርብሽስ? አቤት አቤት ቅሌታ። እንደ ከዛ ልጁ ሲጠይቃቸው ጥያቄ እሺ፣ ሙስሊም ከነበር ይሄን ጥያቄ ምን ሺ ሲጠይቅ፣ ድራሿ ይጠፋል። ድራሿ እረፉ፣ በቃ አስችሉ አስችሉ፣ በቃ እረፉ። ቢቀርባችሁስ? ለምን ተዋርዳችሁ ሰው ታዋርዳላችሁ? እነሱ በመረጃና በማስረጃ ነው የሚንቀሳቀሱት። እና ደግሞ ሲቀጥል ማለት ነው እነሱ በብዛት እስልምናን ሰው እንዲቀበል ያደርጋሉ። እንዲቀበል የሚያደርጉት ግን ዋሽተው ምናምን ሳይሆን በቃ በትክክል በመረጃ አንብቦ ያ ሰው ገልጦ መጽሐፉን አገላብጦ ነው እስልምናን እንዲቀበል የሚያደርጉት። አትዋሹ፣ እየገባችሁ የባሰ እየተዋረዳችሁ፣ ሃይማኖቱን የባሰ እያወረዳችሁት፣ ራሳችሁን ተዋረዳችሁ። እየተዋረዳችሁ የሰው ሃይማኖቱን አታዋሩ። በቃ ተቀመጡ። ማንም የሚያስገድዳችሁ የለም። እሺ ዴ በዚህ ልክ አትውረዱ።